በፍቅር ግንኙነት ውስጥ ስንገባ ስለ ፍቅር የምንሳሳታቸው ነገሮች። ፍቅር ውስጥ ስንገባ በአብዛኛውም ጊዜ የምንሳሳተው ስተት ፍቅር ተግባርን የሚጠይቅ እንጂ ስሜት ብቻ አይደለም። ፍቅር ኃላፊነትን የምንቀበልበት ነገር ነው። በመጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር አራት ጀምሮ ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም። ፍቅር አይመካም ፍቅር አይታበይም፣ ፍቅር የማይገባውንም አያደርግም፣ ፍቅር የራሱንም አይፈልግም። በአብዛኛውም ጊዜ የፍቅር ግንኙነት ውስጥ ስንገባ ስሜታችን ብቻውን ከፍ ብሎ እናገኘው እና አጋራችንን ማቀፍ መሳም፣ ወይንም ደግሞ ሴክሹዋል የሚሰማንን ስሜት የፍቅር ስሜት እንደተሰማን እንቆጥረዋለን። ለዛም ነው በአብዛኛውም ስህተት የምንሰራው። በአብዛኛውም ሰዎች ሴክሹዋሊ ነገሮችን ቀድመው ካደረጉ በኋላ የሚለያዩት ለዚህም ነው መጽሐፍ ቅዱስ ላይ እንደሚናገረው ሁለተኛ ሳሙኤል ምዕራፍ 13 ላይ የዳዊት ልጅ አምኖን እህቱ ትዕማርን ይወዳታል። ቀን በቀንም ደግሞ መክሳት ይጀምራል። ታሪኩን እንደምናውቀው ኢዮናዳብን ያማከረውና ኢዮናዳብ የመከረውን ምክር ደግሞ ያደርጋል። ትዕማር ቤቱ መታ ምግብ እንድትሰራለትና እንድትሰጠው ነበር። ከዛም ነው አምኖን ትዕማርን ያስነወራት። መጀመሪያም ደግሞ ከወደዳት መውደድ ይልቅ በኋላም የጠላት ጥል ይበልጥ ነበር ይላል። አምኖን የተሰማው የፍቅር ስሜት እንጂ ፍቅር አልነበረም። ለዛም ነው መጀመሪያ ከወደዳት መውደድ ይልቅ ቀጥሎም የጠላት ጥል የበለጠው ማለት ነው። ሌላኛው ደግሞ ፍቅርን የምንቀበልበት ቦታ ሳይሆን የምንሰጠው ነገር ነው። ፍቅር የራሱን አይፈልግም። ፍቅር የራሱን አይፈልግም። በኤፌሶን አምስት ላይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻችሁን ውደዱ፣ በውሃ መታጠብና በቃሉ ደግሞ አንጽቶ እንደ ቀደሳት ስለ እርሷም ራሱን ደግሞ አሳልፎ ሰጣት ይላል። የምትወደድበት ነገር የሌላትን ቤተ ክርስቲያን አንጽቶ ቀድሶ የከበረን ዋጋ ከፍሎ ስለ እርሷ ደግሞ ራሱን አሳልፎ ሰጠ ክርስቶስ። ፍቅርን ደግሞ የምንማረው ከክርስቶስ ነው። ሶስተኛው ሀሳብ ፍቅር በገንዘብ በቁስ በተለያዩ ነገሮች ደግሞ አይለካም። በህይወት ዘመናችን ስንኖር ከፍታ ዝቅታ፣ ማግኘት ማጣት ይኖራል። ፍቅራችን ግን በዛው ልክ ከቀነሰና ከጨመረ የፍቅር ስሜት አይደለም ማለት ነው፣ ይህ ስሜት ነው የሚሆነው። ውድ የዩቲዩብ ተከታታዮቻችን፣ ሀሳባችን እንደተጠቀማችሁበት ተስፋ እያደረግን ሼር ላይክ ሰብስክራይብ እያደረጋችሁ እንድታበረታቱ እንጠይቃለን።